ሳውዝ አፍሪካ ጁን ሴቨንቲንዝ አክቹዋሊ ነው፣ ጁን 13 ቀን ይህም ትመስላለች። በጠዋት በእነሱ አቆጣጠር ሶስት ሰዓት ይመስለኛል። ዳሀበቢርፎ ስታምር ሀገር አለቻቸው። ሰው ዛሬ ወጣ ብለን እናያለን። እስቲ ስቲክ ቱ ዘ ቭሎግ ከወደዳችሁት ምናምን። ይህ የመጀመሪያ ቪዲዮ ነው። ባይ ዩ ይህንም ቪዲ እንደ አይነት ቪዲዮች ከፈለጋችሁ አመኪ ፖስት ነው። ኦኬ ጋይስ፣ ምንም አይነት ላይክ ቪዩን ምናምን ካላገኘ ግን አቁመዋለሁ። ቁርስ ምናምን አሁን እንበላለን። ሄ አሳያችኋለሁ የበላነውን ቁርስ፣ የምቆይበትንም ሆቴል አሳያቸዋለሁ ሩሙን። ደስ የሚል ቦታ አለቻቸው። ደስ የሚል ሀገር አላቸው። ሲ አጠቃላይ ቪው ምናምን ያምራል በጣም። ይሄ ደግሞ ተራራው ነው ፊትለፊት ያለው ፊትለፊት ያለው አይቲንክ የሆነ ስም አለው። አይ ዶን ኖ ዋሪ ዴይዝ በት ኢት ሃዝ አ ኔይም። ይኸኛው ደሞ ኬፕ ታውን ቢ ኤም ደብሊው ቢልዲንግ ነው። እዛ ጋ ደግሞ ኦሽናቸው ማለት ነው። ቢቻቸው አይቲንክ ፖርታቸው ነው እቃ ምናምን የሚያመጡበት በላ ሎንግ ደ ዌይ ቢቾች አሉ። ላጎ ሚል ቢች ያለ መሰለኝ። ሲፊካን ዊ ጋና ዲስኮቨር ዳ አዝ ዌል ቱዴይ በት ጋይስ ስቲክ ቱ ዘ ኢንድ ኦፍ ዘ ቪዲዮ። ምን አይነት የሆነ ቭሎግ ነገር አደርግላችኋለሁ። የመጀመሪያ ቪዲዮ ነው። ሰፖርት ካደረጋችሁኝ ይቀጥላል። ይመቻችሁ ወገን። አንተ ምንድን ነው? በጣም ቅርብ ያለ ነው ነው እኮ እየሰማሽ ነው። እንት ነው አጽጁ፣ አጽጁ፣ ስክሪኑን አጽጁ። ምናምን ይለያል ሌንሱን። ኦ ሃይ ማሚ፣ ሃይ። እኔ ፍቅር እንዴ ነሽ? ሃይ ማማ፣ እንዴ ነሽ? በላትሽ እንብላ ቁርስ እንብላ። የት ሄደሽ እየመጣሽ ነው? እንዴት ነሽ?

ካምስ ቤን ሰርች አርገሽው፣ አይ ሳንዴ ውስጥ ነው ያለ መሰለኝ። ማይ ጋድ፣ ይሄ ኦሽን ማለት እንትን ነው፣ አትላንቲክ፣ አትላንቲክ አይ ቲንክ ሶ። የሰው ልጅ ይሄንን ኮንከር አድርጎታል ማለት ነው። ኮንከር፣ እዛ ኮንከር፣ ይሄ ነው ማይ ጋድ

መግባት ትፈልጊያለሽ ቪዲዮ ውስጥ ወይስ ሰለቸሽ? ዙም ነገር ነው ግን። እሺ፣ ሰዎች አብራ ብራዘር ዳንኤል ቦጋለ? እሺ ሌላስ? አሁን ደግሞ ልልህ ነበር። አሁን ጠብ ቢል ምን ትላለህ? እሺ ቪዲዮ አልተቀረጽኩም እያልክ ነበረ። ይኸው እስኪ ምን የምትለው ነገር አለ? በጣም እውነት። አስመራን ማስመለሳለሁ። አስመራን ካላስመለሰ አኖ ሙሉ ለመገንባት እንትን ዳር ብዙ የሚከብድ አይደለም። ምን ብዙ የዩቲብ ብሎጌ ቀጥሏል። ቢሃይንድ ካሜራ ማንሽ የመጀመሪያ ብሎጌ ነው ያለው ያ አፕሪሺየት ካላረጋችሁ አልቀጥልም። ነው ይሄ ነው። ፓርኩ ነው አ የሮም ነበር ምን ወምድ

ሌላ በቃ ልጨርሰው ነው መልክት አለ ፖቨርቲ ምናምን አምልጭ ያለው ምናምን ብሎ የሚሰጥሰው ማ ለ እዚህ ነበር this ስልክ ፍሊፕ አያረግም እንዴ? ካሜራ ሲቀርጽ እሱ ነገሩ።

ፊርሙ ምን እንዴት አየሽው እ ያምራል። እስቲ በደንብ እያየሽኛው ምን ተሰማሽ? ወንድሞቻችን ደሞ ሁለቱም ስንሄድም ስንመለስም እነሱ